ተቅፎ እንግዲህ ፎቶ ሎቃል ይሄን ተከትሎ እንግዲህ ብዙ ስድብና ሙገሳ ተቀብለሃል። ግማሸች ግማሾች ሞብትነ እንኳን ወለድክ ያለ አሉ። ግማሸች አንተ ሉጣን ወነዘር ነው መጀመሪያም ተዳርን የፈታኸው ከምኔው ከምኔው ከምኔው ነው። ደግሞ አመት እኮ አልሞላውም። ከተፋታች በመቼው ከመቼው አግብተህ ከመቼው አፍቅረህ ከመቼው አግብተህ ከመቼው ወልደህ ከመቼው አቅፍ የሚል ስድብ እና ትችት አሽጎድግደውበታል። ግድ ነው። ወደሽ ከተደፋሽ ቢረግጥሽ አይክፋሽ ነው ሳሚ። መነጋገሪያ መሆን ከፈለክ በኋላ መነጋገሪያ መሆን እፈልጋለሁ፣ ነገር ግን በበገኑ እንጂ በክፉ አታንሱኝ ማለት አትችልም፣ አትችልም። ምክንያቱም አንተ ሆን ብለ መነጋገሪያ ነው የፈለክ እንጂ ፎቶ ስትለቅ ያለ ካፕሽን፣ ያለ ማብራሪያ፣ ያለ ርዕስ ሆን ብለ ለቅክ። ይወዛገብ እስቲ የብረተሰቡ ይንጫጫ እስቲ ጦሮማሞስ እስቲ አጀንዳ ለሆን ብለህ ነው እንጂ አጭር ጽሑፍ እቴ እንኳን ማርያም ማረችሽ ደስ ብለኛል ማለት አትችልም። ትችላለ ሁን ብለ ነው ብለ መነጋገር ምንድነው? ወጪ በስተበናዎችን ለመጽሐፍ እችል መጽሐፍ ከፎቶ ስር ከቪደዮ ከፎቶ ስር እቴ እንኳን ማርያም ማረችሽ እቴ ወልዳለች ዶስ ብለኛል ማለት ትችላለ። ሆን ብለ አባራ ለማጨስ ፈሉገ ነው። አባራ ካጨስኩ በኋላ ደግሞ ኦሮ አፎነኝ ረዶፎነኝ አባራውን አጨሱት። ግን እንደዚህ አትችልም፣ አትችልም። ከዚህ በፊት እንደምታውቁት እንግዲህ አርቲስቱ ጎነ ተንጋቱ ወለደች ተው ብለ የተነሳው አቧራ አይታችሁታል። ያ ሁሉ አቧራ ጮሰ እንግዲህ ሆን ብላ አጀንዳ ለመሆን፣ ሆን ብለ መነጋገሪያና ጉርጉር ለመሆን ተው ብለ ተደረገ ነገር። ሆን ብላችሁ መነጋገሪያ መሆን ከፈለጋችሁ በኋላ ደግሞ ህዝቤ አቧራውን አጭሱልኝ፣ መነጋገሪያ መሆን ፈልጊያለሁ። ግን በጣም አታጭሱት፣ አፈነኝ፣ ዶፈነኝ አትበሉ። ይጭስ እንደፈለገ ያጭስ። ህብረተሰቡ ልክ ራሳችሁ ነገር ትፈልግና ህዝቡን ነገረኛ ለማድረግ ትሞክራላችሁ። ትክክል አይደለም። ሲጀምር እውነቱን ለመነጋገር አርቲስት ሳምሶን ታደሰና የአርቲስት ጎነት ንጋቱ ትዳር በጣም ኮሽታ የበዛበት ነበር። እውነቱን ለመነጋገር ማነው ህዝብ የሚያውቀው ነው። እኔ አልዋሻም። እኔ እኮ ሁለታችንም ማኮብራቸው አርቲስት ነኝ ለብዙ ጊዜ ውግንናዬ ከእናንተ ነው። ነገር ግን ሆን ብላቸው ነገር የምትፈልጉት ነገር አለ። በየማህበራዊ ሚዲያ ሆን ብላቸው ጉርግር መፍጠር የምትፈልጉት አለ። ጎነት ንጋቱ አርቲስት እንደምታውቁት እንግዲህ ህፃ ልጅ፣ ጮቅላ ልጅ፣ እሷም እንደዚህ ያደረጋቸው ጮቅላ ልጅ እንደዚህ በእጃ ይዛ ልጇ ወልዳ ከሆነ ልጇ እንኳን ደስ አለች ማለት ትችላቸው ቀለል ማድረግ። እህቷም ወልዳ ከሆነ እንደዚህ ማብራሪያ መስጠት ትችላለች። ማብራሪያ አትሰጥም። ልክ እንደወለደ ትንሽ ወዳ ከፍ ብሎ ህዝቡም አይቶታል። ቦርጭ ነው። እባካቸው እናንተ ጎረጎረ ትፍጠሩ ማለት ይቻላል። አልወለድኩም ይሄት ልጅ ነው ማለት ይቻላል። ሆም ብላቸው አጀንዳ መሆን ትፈልጋላቸው። ሆም ብላቸው ሙቀትና ጎረጎረ እንዲፈጠር ትፈልጋላቸው። ከዛ በኋላ ደግሞ ያዙ የሚሉቀቁኝ የንስሐ አባታቸው ሰይፉ ነው። ሰይፉ ሻ እንደዛ አይደለም። ህብረተሰቡ ለወሬ አልቸኮለም። እናንተ ነው ለወሬ አልቸኮላችሁ። እውነት ለወሬ አልቸኮላችሁ እናንተ ናችሁ፣ ህዝቡ አይደለም። ራሳችሁ ነገር ትፈልግና ህዝቡን ነገረኛ ታደርጋላችሁ። ራሳችሁ ኮሽታ ትፈጥሩና ህዝቡን ኮሽታ ያለበትን ለማድረግ ትሞክራላችሁ። እና ተገቢ አይደለም። እና ወዶሽ ከተደፋሽ ደፋሽ ደግሞ ቢሮቅጥሽ አይክፋሽ። ሆን ብላችሁ መወዛገቢያ መሆን ከፈለጋችሁ በኋላ ህዝቡ እንደፈለገ ይወዛገብ። አርፋችሁ ቁጭ በለም

ቁማር እኮ ነው። በግልህ ህይወት እኮ ቁማር ነው የገባህ። ጥያቄ እኮ ይነሳል። ይሄ ሰውዬ ትዳሩን የፎታ አመት አልሞላም፣ ከመቼው ፍቅረኛ ያዘ፣ ከመቼው ተግባባ፣ ከመቼው ተዋውቆ፣ ከመቼው ፍቅረኛ ያዘ፣ ከመቼው ተግባብቶ፣ ከመቼው ተስማምቶ፣ ከመቼው ተጋብቶ፣ ከመቼው ተዋልዶ፣ ከመቼው ይልሃል እኮ። አየ ልጆቹን እንደዚያ አድርገው። ልጆች እኮ በትምህርት ቤት አባታቸው እንኳን ዱሳላቸው ሊሉ ይችላል። አስብ እንጆ ገነቼ እናንተ በምትቆምራት ማትሮባ ቁማር ምክንያት የልጆቻችሁ ስም ይብጠሎጠላል፣ የቤተሰባችሁ ስም ይብጠሎጠላል። እንኳን ዘንቦብሽ ድሮም ጤዛ ነሽ። እንኳም እናንተ ቤንዚል አርከፍክፋችሁ እና መነጋገሪያ ለመሆን ፈልጋችሁ ቆርቶ ትዳራችሁ ከሞላ ጎደል ሀገራዊ አጀንዳ ሆኖ ለዘመናት ቆይቷል። አይደለም እንዲ ቆተሳሳት የአርቲስት ጎነትን ጋተት ትዳርና የአርቲስት ሳምሶን ትዳር ለዘመናት መነጋገሪያ አልነበረም እንዴ? ከነሱ አልፎ የቤተሰብ ስም ሲብጠሎጠል አልነበረም እንዴ? ሲብጠሎጠል ነበር ወገነቼ። ብዙ ሳምሶን ታደሰ እህቱ፣ እናቱ፣ ቤተሰቦቹ በየማህበራዊ ሚዲያ ሲሰደቡ ሲብጠለጠሉ ነበር እና ተጎበያ ይድሉ ለማለት ነው እንዱ ገና ያለው እዚ አርቲስቱ ገነት ንጋቱም ትዳ እንደምታውቁት ህዝብ ያስለቀሰ አገራዊ አጀንዳ የነበረ ጉዳይ ነው። ስለዚህ ስለዚ ወዶሽ ክትርፋሽ ቢሮ ክትሽ አይክፋሽ ሆንብላቸው ሰው ሁሉ እንኳን ማርያም ማረችሽ እያለን እስካሁን መልስ አልሰጠችም። እስካሁን አርቲስቱ ገነት ንጋቱ እስካሁን ትንፍሽ ብላ መልስ አልሰጠችም። ወድጃለም አላለችም አልወለድክምም አላለችም። እኔ እንጃ እንዴት እንደሆነ ምታስበት እኔ እንጃ ግን፣ አስቸጋሪ ነው። ስራቸውን የሚጎዳ ነው። በርግጥ በፍጹም የግል ህይወት ላይ ቁማር አይቆምርም። እኔ ስራዬ ከፍ እንዲል ብዬ የግል ህይወቴን አላሳያቸውም። ይሄ ጉድግዳ ላይ ይደል? ይሄን ጉድግዳ አታዩም? አሁን ደስ ይላቸዋል አይደል? አሁን ያለሁበት ቦታ እንደዚያ አዙሬ እንዴት ነው እንዴት ነው አጋዚ ቤቱ እንዴት ነው ቢሮ እንዴት ነው ምናምን ብሎ ደስ ይላቸዋል። ስወድገ ምንም ከስራዬ ጋር ግንኙነት ስለሌለ ቁመር አድጎባል። እንዴት ነው ኑሮ፣ እንዴት ነው ከማን ጋር ነው የሚኖረው፣ ግቢ እንዴት ነው። ውሻዬን ማየት የሚፈልግ ሰው ጭቃ አለ። ይሄ ሁልጊዜ የሚጮህ አራት አምስት ዓመት ሙሉ በጣም ብዙ ሰዎች ድምፅ ነው እንወዳለን አሳየን ሁሉ የሚለው አለ። ግን ውሻዬን ቢሆን የግል የሆቴ ነው እና በጣም ለመሆን መሞከር ፖለቲከኞችም አንዳንድ ኖ ሸጥ ያደርጋችኋል ምሽት ያደርጋቸና ዝም ብሎ አንድ ወይ ሁለት መስመር እንትን ፌስቡካቸው ላይ ይጽፋሉ። እነሱም እቃ አልተረዱት እንኳን ህዝብ ሊረዳ ግን፣ እነሱ በእነሱ ጭንቅላት ቅኔ ነው፣ አሽሙር ነው። አሽሙሩን አይለዩት። በነገራችን ላይ አንዳንድ ፖለቲከኞች ራሳቸውን ያደናቅራሉ፣ ሌላውንም ለማደናቁር ይሞክራል። ቅኔና አሽሙር አያውቁትም። አሽሙር መንደሬ ነው፣ ሾርኔ፣ አሽሙር ፉተታ፣ ፉጓራ መንደሬ ነው። ቅኔ ደግሞ የሊቃውንት ነው። ስለዚህ በቅኔ እናንተ አሁን የራሴ የተናገርኩት ቅኔና አሽሙር ነው ወይ? ግሩም ግሩም ነው፣ መቼም ግሩም ነው። አረይ መቻች አራድዬ፣ ልጆች ውለዱ ኩበዱ፣ ግን ሙቀት አትፍጠሩብን። ሙቀት አትፍጠሩ። ክብራችሁን በገንዘብ አትቀይሩት።

ተደርጎ በክፉ በደግ ስማቸው እንዲነሳ ማድረግ ተገቢ አይደለም። ስለዚህ ምን ያለበት ምን አይችልም ሱዳናቸው ብዙ ችግር ያለባቸው የምታወቁ ሰዎች አሉ በየማህበራዊ ሚዲያ። ስለዚህ እዛ ላይ ሌላ ቤንዚን ባተር ከፈከፉና ህይወታችሁ ላይ ባትቆምሩ ጥሩ ነው። አንድ ጊዜ እናንተ ውዝግብ ካነሳችሁና ጉርጉር ከፈጠራችሁ በኋላ ደግሞ ሌላው ሰው ያን ጉዳይ በፈለገበት መንገድ ቢያጠለጥለው አይክፋቸው ቁር አይበላቸው አቱናደዱ ምክንያቱም የፎለጋችት ነው ታርጌታችሁ አቺብ ቆረጋቸው እና ጥቅሙም አይገባኝም። ተገቢ አይመስለኝም። እሱ ብቻ አይደለም እንዳልኳቸው ፖለቲከኞች ግራ የገባውን ህዝብ ማረጋጋት፣ የተወዛገበውን መስመር ማስያዝ፣ ግልጽ ማድረግ፣ ፍትት ማድረግ እንቆቅልሽን ፍትት ፍትት አድርገው ህዝብ በሚረዳ መልኩ ማስቀመጥ የሚገባቸው ምሁራን ጭምር ውዝግብ መሆን ይፈልጋል።